የዳኒና የጽጌ ነገር እንግዲህ ያበቃለት ይመስላል። ጽጌ በአሁኑ በጣም በጣም ቆርጣለች ማለት ነው። ዳኒን ማግኘትም ማየትም ማውራትም አትፈልግም። ከነሱ አልፎ እንግዲህ ቤተሰብም በጣም እንደተጨነቀ በጣም አሳሳቢ ደረጃ ላይ እንደደረሱ እንግዲህ እህትየዋ መጣ ተው እያለች ትገኛለች። ከእህቷን እንግዲህ ወርሮ ጥሏታል ማለት ነው። የጽጌ እህት ደግሞ እንዴት ነው የምታምረው! አስተሳሰቧ አመለካከቷ እራሱ የሚገርም ነው። በጣም ያደነኳት ምናምን ነገር እና ግን ያው እንደለመደው ዛሬም ቤቷ ድረስ ሄዶ ከሱ አልፎ እህትየዋንም መሳደብ ጀምሯል። መናደድ መበሳጨት፣ መዛት፣ በቃ ዳኒ መች እንደሚለወጥ አላቅ። የእውነት ለመናገር ማለት ነው እና ጽጌም ይሄ ነገር ምርር ብሏታል። ግን ደግሞ ጠልታ አልጠላችሁም። በጣም እንደምትወደው ያየውበት ያወቅኩበት ቪዲዮ ነው። እውነት ለመናገር ማለት ነው። ለምን መጥላት አትችልም አብሮ ብዙ ጊዜ አብሮ አሳልፈዋል። እንደው በፍቅርም እንኳን ባይሆን በጓደኝነት በጣም ብዙ ችግሮችን አሳልፈዋል። ብዙ ነገሮችን ብዙ ነገር ሆኖ አሳልፈዋል እና ዛሬ ላይ ግን እንግዲህ ዳኔ ያው ጸባዩ ከባድ ነው በነገራችን ላይ ማለት ነው እና ያስጠላው በማዕከላቸው እንደዚህ ትልቅና ከባድ ክፍተት እንዲፈጠር ያደረገው ነገር ዋነኛውና አንደኛው ነገር በቃ እሷ ወንድ ይዛ ትመጣና ዳኒን ለማስቀናት ትሞክራለች። እሱ ወንድ ይዞ ሴት ይዞ ይመጣና ከዛች ሴት ጋር ሆኖ ጽጌ ለማስቀናት ይሞክራልና የምርም ደግሞ ይቀናናሉ። ለምሳሌ አሁን ጽጌ ከሌላ ወንድ ጋ ብትመጣ ዳኒ በቃ ታንቄ ካልሞትኩ ነው የሚለው። ጽጌ ዳኒ ደግሞ ከሌላ ሴት ጋር ሲመጣ ደግሞ ማለት ጽጌ በጣም በቃ እንዴት ነው ካልሞትኩ በቃ ካልተሰቀልኩ ነው የምትለው፣ ታብዳለች። እና ይሄ ነገር ግልጽ የሆነ ነገር የለም፣ ሁለታቸው ይዋደዳሉ ምናምን ነገር አዎ። ግን አብሮ የመሆናቸው ይሄ ነገር እያሻከረው መጣው። እሱም በቃ እሷን ለማስቀናት ነው እልህ የተጋባው፣ እሷም እሱን ለማስቀናት ነውና የሚያስጠላ ነገር ውስጥ ነው ያሉት ማለት። አንዳንዴ ሁሌም እኮ ልጅነት የለም ሁሌ ድም የዘላለማቸውን እኔ ሚዲያ ላይ እስካወቅኳቸው ድረስ በቃ እንደውም በፊት ሰው እያመጡ እንግዳ እየጋበዙ ከእንግዳቸው ጋር ጥሩ ቆይታ ምናምን ሲያደረጉ ነበር ማቀው ከዛ እየቆየ እየቆየ ሲመጣ ግን በቃ ሁለታቸው ነው ቪዲዮ የሚሰሩት፣ ጭቅጭቅ። እሷ ፕራንክ ታርጓል እሱ ፕራንክ ማለት ያ ጊዜ አልፏል። በቃ የመጫወቻው፣ የመደባደቢያው፣ የሚላፉት ምናምን ምናምን ነገር ውሃ የሚደፋፉት ያስተውሳል። የሆነ ጊዜ ጁስ ሁሉ ደፍቶባት ምናምን ነገር ማለት ነውና ብዙ ነገሮችን እኮ አሳልፈዋል። ያ ነገር ምንድነው በቃ አልፏል። ያ ልጅነት ነበረ ምናምን፣ አሁን ግን አድጋቸዋል፣ ትልቅ ሰው ሆናቸዋል። የራስሽ ሀሳብ፣ የራስሽ መንገድ፣ የራስሽ ፍቅር ምርጫ ሊኖርሽ ይችላል። እሱም ና አንድ ስቴፕ ከፍ በሉ፣ ወይ ደግሞ እስከ መጨረሻው ላትገናኙ በቃ ተለያዩ። የምትለያዩ ሰዎች አይደላችሁ፣ እኔ አይደላችሁም። በቃ እኔ ተለያዩ ብልም ማለት ነው። ግን ህይወታችሁን በቃ መስመር አስይዙ። የእውነት በእናንተ ምክንያት አንደኛ ተመልካች ይጨነቃል የሚወዳችሁ ሰው የሚያከብራችሁ ሰው በቃ ክብራችሁ ዝቅ ይላል። የእውነት ነው። ራሳችሁን በቃ በጣም ነው የምታዋርዱት። ራሳችሁን ዝቅ ነው የምታደርጉት። እናንተ ከአንደበታችሁ ከአፋችሁ የሆነ ቃል በወጣ ቁጥር እንግዲህ በቃ የእናንተ ማንነት ነው የሚመዘነው። የእናንተ ማንነት ነው የሚታየውና በጣም አስቸጋሪ ነው። እና ዳኒና ጽጌ ሁሌ ቀልድን፣ ሁሌ በቃ ጭቅጭቅ፣ ሁሌ ጸብ፣ ሁሌ ከረከር። በዛ ላይ ደግሞ ቤታ ዳኒ በጣም ጥጋበኛ ነው። በነገራችን ላይ ጥጋቡ ጥርጥር አድርጎታል። ጥጋብ ጥጋብ ብሎታልና እንደሚወዳት በቃ በሀይል ነው ማሳየት እየፈለገ ያለው አሁን ላይ። እንዴ በቃ እምትወ ጽጌ እንደምትወደው 100% እርግጠኛ ነው። ዳኒም ይወዳታል። ከመውደድም አልፎ ይፈቃቀራሉ። ግንስ ምንድነው እልህ ተጋብተዋል። በቃ እሷ እሱን ለማስቀናት፣ ለማናደድ፣ ለማበሳጨት ብዙ ነገሮች ታደርጋለች። እሱ እሷን እንደዛው በጣም የሚያስጠላ ሙድ ውስጥ ነው እየገቡ ያሉት እና ትናንትና እህትየዋ መጣ ነበር። እህቷን እንኳን ለማክበር ሴት ልጅ እኔ ዳኒን ሲያከብር አይቸዋል። አቅም እንደውም አንዴ ምን አላችሁ፣ ዳኒን ስለማታቂ ነው እንጂ ለሴት ልጅ በጣም ክብር አለው ብላችኋል እና እኔ ግን አንድም ቀን ሴት ልጅ ሲያከብራቸው አላውቅም። ከበፊት ጀምሮ ነው ዳኒን እኔ የምከታተለው የእውነቴን ነው ምላችሁና ለጽጌ፣ እንኳን ላብሮ አደጉ ብዙ ነገሮች ላሳለፈችው ጓደኛው ራሱ ምንም ክብር እንደሌለው ነው ማቀውና እህትዮዋንም ገፍትሮ ጥሏት ነው ሄደውና በጣም አስጠሊታ ነገር ነው እየሆነ ያለው። አሁን ላይ ደግሞ እስከ ቤተሰቦቿ ደርሷል። የከተማ ሰው ናቸው የእነሱን ቪዲዮዎችን ያያሉ ምናምን፣ የሚባባሉትን ነገር ይሰማሉና ይህን ነገር ደግሞ እናትየዋም አባትየውም በጣም ከባድ ጭንቀት ላይ ነው የሚገኙት፣ ያሳስባቸዋል። እና እትዬዋ ደግሞ መጣ በቃ ተዋት፣ እንደውም አታገኛት ምናምን እያለች ነበረ። እና በጣም በሳል በጣም ቆንጆ የሆነች ስርዓት ያላት ሴት ናት። እውነት ለመናገር የጽጌ ታናቿ ናት፣ ግን ከእሷ በላይ ነው የምታስበው። የምር ጽጌን በብዙ ነገር ትበልጣታለች። እና ጽጌ ደግሞ አንድ ሴት ልጅ ነሽ፣ የራሽን ኑሮ ኑሪ፣ በቃ ለምን ነገ ከነጎድ የሚቆጭሽን ነገር አታድርጊ። የምትወጁ ከሆነ የምታፈቅሪ ከሆነ እንደ ሰው ተነጋገሩ፣ ቁጭ ብላችሁ እንደተማረ ሰው። እናንተ አሁን የተማራችሁ ወጣቶች የምትግባቡ እድሜያችሁ ተመሳሳይ ኤጅ ነው። ግን በቃ እንደዚህ አይነት ሰዎች ይግባባሉ ተብሎ ነው የሚታሰበው። ግን አሁን ላይ የእናንተ ነገር ምናችሁም አይገጥምም። በቃ ሆድና ጀርባ ነው የሆናችሁት። የእውነት ማለት ነው። በቃ ይትዋደዳላችሁ ምናምን፣ ግን ሆድና ጀርባ ታውቃላችሁ መቼም የማይገናኝ እንደዛ ነው የሆናችሁት። በቃ ሀሳባችሁ አንድ አይደለም። እና አንዳችሁ ተሸነፉ፣ ሁለታችሁ ተሸነፉ። ለፍቅር ሲባል እኮ ብዙ ነገር በቃ እሺ ይባላል አይደለም። እና ለፍቅር ስትሉ ዋጋ ክፈሉ። ጽጌና ዳኒ አትለያዩ። መለየትም የለባችሁም። የእውነት ነገ አዲስ ሰው ቢመጣ በጽጌ ህይወት አዲስ ባህሪ፣ አዲስ ጸባይ ነው ይዞ የሚመጣው። ነገ በዳኒ ህይወት ላይ አዲስ ሰው ብትመጣ አዲስ ልጅ ብትመጣ አዲስ ጸባይ፣ አዲስ ማንነት፣ አዲስ ሰው ነው የምትመጣውና ያን እዛ ሰው ጋር ተግባብቶ መኖር ራሱ ከባድ ነው። እናንተ እንኳን አብራችሁ ያደጋችሁት አብራችሁ የኖራችሁት መግባባት አቅቷችሁ በዚህ ልክ ያልሆነን ችግር እየተፈጠረ እንዴት ነው ሌላ ሴት፣ ሌላ ወንድ መጥቶ ተግባብታችሁ ከነዛ ሰዎች ጋር ልትኖሩ የምትችሉትና እህትዮዋ ጥያቄ ጠይቃታለች። እውነት ነው። ዳኒም ስሜት ነው ተረጁ ወይ ደግሞ በቃ ተይው ከህይወት ወይ ውጪ ነው እያለቻት የምትገኘው ግን፣ ጽጌ ምንድን ያለች ታፈቅሩ ያለች ወይ ምናምን ስትላት በቃ አልፈልገውም ነው አልፈልገው፣ ምክንያት አይሆንም በቃ መልስ አይሆንም። ምታፈቅሩ ከሆነ መፈቅርሽን መናገር ነው ያለብሽ። ማታፈቅሩ ከሆነ ደግሞ ተይው የራሱን ህይወት ይኖርበት። ወይ ከሌላ ሴት ጋር ሲሆን አንቺ ለምን ትቀኛለሽ? ለምን ትናደጃለሽ? እሱም ጋር ያለው ስሜት ነው ብላ ፍታዊ ለመሆን ለእህቷ ሳታዳላ ሚዛናዊ በሆነ መንገድ ነው ስታስረዳት ሲቆጣት የነበረው ጓደኛዋም አለችና ግን ጽጌ ምንም አይነት መልስ አልመለሰችም። ከዚህ በኋላ በቃ ማንም ሰው እንዳያስታርቀን መጥቶ ማንም ሰው ምንም እንዳይለኝ በቃ ምናምን ብላ ሪ ምናም ብላ ነው ጓ ብላ ተነስታ ሄደችው። ዳኒም በጣም ተበሳጭቶ ቤቱን የቤቱን እቃ ሁሉ ሊያፈራርሰው ሊነቃቅለው ነበር። እንደዚህ መሆን የለባችሁም እንዴ ሁለታችሁ፣ በመሀላችሁ የገባ ሰው የለ፣ እርስ በእርስ ተግባቡ እንጂ ተስማሙ እንዴ ሌላውን። ለነገሩ ብዙ ሰይጣኖች አሉ በመሀላችሁ አንተ መለህ ውስጥ ገብተ እሷ መለህ ውስጥ ገብታችሁ የሚያስጠላ ሙድ ያራመዳችሁ ነውና የጽጌና የዳኒ መጨረሻ እንዲሆኑ በማየቴ በጣም ያዘንኩት አልዋሻችሁም። ለምን በጣም እንደሚፋቀሩ በጣም እንደሚዋደዱ ነው ከድሮ ጀምረን ሁላችንም የምንገምተው የምናስበው እና እንደውም በጣም በጣም ደግሞ ዱባይ ላይ የሄዱ ጊዜ እግዚአብሔርን ያኔ ቀለበት ያደርግላታል ወይ ደግሞ ብቻ ፍቅሩን ይገልጽላታል ወይ ብቻ የሆነ ስቴፕ የሆነ ነገር ከፍ ብሎ በደስታ ይመለሳሉ ብለን ስንጠብቅ ሁላችን በጉጉት የተፈጠረውን ነገር አይታችኋል። እና ዳኒ ችግር አለበት፣ ፅጌም ችግር አለብሽ ብዬ ነው ማስበው። ለምን አንቺ እሱን ከወደድሽው እሱን ካፈቀድሽው ሌላ ወንድ ይዘሽ መምጣት አይጠበቅብሽም። እሱን ለማስቀናት ሜቢ ዳኒ አልተውሽም ብሎሽ በቃ እያስቸገርሽ ምናምን ስለሆነ ከእሱ ለመሸሽ ወይም ደግሞ እሱን ለማሳመን እሱ እንዲርቅሽ እንዲሸሽሽ ነው ይመስለኛል ጓደኛ ወንድ ይዘሽ የመጣሽው። ግን ያ አይሰራም፣ በቃ አይሆንም በመሀላችሁ። ምክንያቱም አንቺ እሱን እስከ ጥግ ድረስ በደንብ ታውቂዋለሽ፣ እሱም አንቺን እስከ ጥግ ድረስ በደንብ ያቅሻል። ያ ልትሸዋወዱ አትችሉም። እና በጽ የመጣ ጊዜ እንግዲህ ዳኒ 100% እርግጠኛ ነኝ በቃ ፍቅረኛ አይደላችሁም ፍቅረኛ አይደለም ብሎ ተናግሯል። እና ያም ግልጽ ነው። እኔም እያልኩኝ ነበር መሆንም አይችልም። እና ይሄ ነገር ነው ብትስማሙ የተሻለ ነው ብዬ ነው ማስበው። ዳኒም በጣም ተበሳጭቷል፣ በጣም ቤት ሲወጣ በጣም ከባድ ሁኔታ ላይ ነው። ግን ፍቅር እኮ ብዙ ነገሮችን ችሎ ያልፋላ። ብቻ ብዙ ነገሮችን ችሎ ይተዋል እና ለፍቅር ስትሉ ሁለታችሁ ማጋገፍላችሁ ፍቅራችሁን ብታድኑ ወደ ፍቅራችሁ ብትመለሱ አንድ ላይ ብትኖሩ የተሻለ ነው ብዬ ነው ማስበው። እና ጽጌ ደግሞ ትመቸኛለች። በቃ አነጋገሯ ላይ ወይኔ ይመች። አንዳንዴ ዝም ያለ ሰው ደግሞ ሲያወራ ሲናገር አለቀ በቃ። እህትየዋ በጣም ነው የተመቸችኝ። በጣም ባለፈው ወንድምየው የእውነት ዳኒ መጥቶ እንደፈለገ ተናግሮ እንደፈለገ አውርቶ እንደፈለገ ተበሳጭቶ እንደፈለገ ጽጌን አመናጭቋ ሰድቦ አስሄድ ጸጥ ብሎ ነበር ሲያይ የነበረው፣ ጓደኞቿ ራሱ እና ትክክል ያልሆነ ነገር ሲኖር በቃ ጣልቃ መግባት ግድ ነው። ይህ ትክክል አይደለም አቁም ማለት አለብን እና እህትየዋ ሁለቱንም እንትን በሚል ሁኔታ ነው የተናገረቻቸውና ብቻ ግን ሰላም ቢወርድ የተሻለ ነው። ጽጌም ራሽን አስቢበት። ዳኒም ወደ ራስህ ተመለስ። ሁሌ ልጅነት የለም፣ ሁሌ ቀልድ የለም፣ ሁሌ ዝም ብሎ እንደዚህ ማበድ የለም። አንድ ስቴፕ ከፍ አድርጉት ህይወታችሁን ለማለት እወዳለሁኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ግን በአሁኑ በጣም በቃ ጽጌ ራሱ የቆረጠች የጨከነች ትመስላለች። ግን ስለምታፈቅረው ጨክና አትጨክንም፣ ቆርጣ አትቆርጥም። ዳኒም ተመልሶ ይመጣል፣ አንድ ላይ መሆናቸው አይቀርም። ብቻ ያም የጊዜ ጉዳይ ነው እንጂ ማለት ነው። ብቻ አብራችሁ ስለነበራችሁ አመሰግናለሁ። ሰላም ሁኑልኝ።